አያችኋል ምንም እንቅስቃሴ የለውም ጎሚኖ አይንቀሳቀስም ካለ እንደምታዩት በግድ ነው የምንስበው እኔ ሲይዘው ይስቧል ጎሚኖ እየደዘደዘ አልንቀሳቀስ አልስብ የሚለው ምንድን ነው ችግሩ ኮሜንት ተጽፎልኝ አይቼ ነው ሰላም እንደናችሁ አበባ ነኝ ዛሬ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ ማሽናችን ብዙ ጊዜ የሚያጋጥመው ችግር ነው ጎሚኖ ያለበት ፓርት የምንሰፋበት ክፍል እየደዘደዘ ጨርቅ አልስብ ይላል እና ችግሩ ምንድን ነው የሚለውን ዛሬ አሳያችኋለሁ ማለት ነው። ወደ ቪዲዮ ልሰዳችሁ። እሺ እኔው እስኪ ይህን ፈትቼ ላሳያችሁ። እና አሁን ኖርማል ላይ ነው ያለው እንደምታዩት፣ ይስበዋል ይሄንን ማለት ነው። ስለዚህ ልፍታውና እንደገና እስኪ እንያ፣ በደንብ እንትን በሉት። አሁን እዚህ ጋር እች መሀል ክፍተት ሰጥቸው ነበረ። አሁን ይሄን ከላይ እንደዚህ ይስበውና ወደ ላይ ከፍ አረገውና ይሄ ስለተፈታ ይሄ እንደምታዩት ሉዝ ሆኗል። ስለዚህ ይሄንን ወደ ላይ ላሳያችሁ፣ ይሄ ወደ ላይ ሙሉ ለሙሉ ግጥም እናድርገውና መጀመሪያ እንሞክረው እስኪ፣ ይሄ ግጥም ይብሏል። አሁን ሙሉ ለሙሉ ምን ሊሆን ይችላል? ግጥም ብሎም ይሄ ስለዚህ መሀል ላይ ክፍተትም ቢኖረው ወደ ላይም ግጥም ቢል እስቲል እየሳበ ነው ማለት ነው። ስለዚህ ችግሩ ምንድን ነው የሚለውን እስኪ ድጋሚ ን አሁንም ከፍ አድርጌዋለሁኝ። ይሄው እንደምታዩት መርፌውንም ወደ ላይ ከፍ አድርጌያለሁ። ይሄንን እስኪ ወደ ታች ልርገጠው። ይሄ እዚህ ቻለችው ሳትሾልክ ግን እታች ድረስ ልርገጠውና እንደዚህ አድርጌ ላሳያችሁ አሁን ታች ረግጦ ይዞታል። እዚህ ሁሉ ቋጥረውና አሁን እስኪ እንየው። አይስብም፣ እንደምታዩት በግድ ነው የሚስበው። እኔ ሲይዘ ይስቧል። በደንብ ወደ ታች ዝቅ ላድርገውና ደግሞ ላሳያችሁ። ሙሉ ለሙሉ ይረግጥና ይሄ ይሄ ረግጧል፣ ሙሉ ለሙሉ ይሄ ከፍ አድርጓለሁ ወደ ላይ ራሱ ማስገባት ራሱ አይችልም። አያችሁት አይደለ? ይሄ ወደ ላይ ከፍ ሳደርገው እንዳረገጠ ነው፣ ወደ ታችም ሳደርገው እንዳረገጠ ነው። ልዩነት የለውም። ስለዚህ ወደ ታች አድርጌ እስኪ ዝም ብዬ ልሞክረው። ይሄ ይሄ መርፌ እንዳይሰብርብን አያችኋት፣ ምንም እንቅስቃሴ የለውም። ጎሚኖ አይንቀሳቀስም ካለበት ስለዚህ ችግሩ ሊሆን የሚችለው ሙሉ ለሙሉ ታች ረግጦ ከያዘ ነው ማለት ነው። እስኪ ንፍታው አሁን ይኸው። አሁን ስፈታው ሉዝ ሲሆን መርፌውን ከፍ ላድርገው። አሁን መልሽ ከፍ ላድርግና ልሰረው። ወደ ታች ረግጦ ነበር አይደለም። አሁን እንደዚህ አድርጌ መካከለኛ ላይ አድርጌ ልሰረው። ይ ትንሽ ክፍተት አለች እዚህ ጋር ማለት ነው። እዚጋ ጋር ክፍተት አለች። እዚህ ጋር አምጥቼ ነው ማስረው። ይሄ አስራለሁ። አሁን እስኪን ሞክረው። ሳልነካ በራሱ ይስብልኛል ማለት ነው። እና የጎሚኖ ረግጦ መያዝ የሚያመጣው ችግር አይጠልፍም። እዛው ነው እየረገጠ እየደዘደዘ እዛው። ዝም ብሎ ነው የሚቀረውና ማድረግ ያለብን ምንድን ነው? የዚህን የጎሚኖ ያለበትን ፓርት ከፍ ዝቅ ማድረግ ነው። ሙሉ ለሙሉ ዝቅ ብሎ ከረገጠ ማስገባትም ጨርቅ ማስገባትም አንችልም፣ ማድረቂያ ማስገባትም አንችልም እዛው ባለበት እየደዘደዘ እንደ ትልቅ ችግር አድርገን ነው የምናስበው። ስለዚህ ይሄንን ማወቅ አለባችሁ። በጣም ቀላል ስለሆነ እራሳችሁ መስራት ትችላላችሁ። ሰሪ ምናምን ማናገር አይጠበቅባችሁም። እንደዚህ አይነት ነገሮች ሲመጡ ይሄንን ነገር በራሳችሁ መወጣት ትችላላችሁ ለማለት ነው። ዛሬ ያየችሁት ቪዲዮ ይሄንን ይመስል ነበረ። ትወዱታላችሁ ብዬ ተስፋ አድርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉልኝ እንዲሁም ላይክ፣ ሼር በማድረግ ቤተሰብ ሆኑ። ሰብስክራይብ ማድረግ እንዳትረሱ ወዳጆቼ። እስካሁን ድረስ የምታበረታቱኝ እንዳሞ እግዚአብሔር ይስጥልኝ። አመሰግናለሁ በጣም ሌሎች ቪዲዮዎች እንድሰራ በጣም እያበረታታችሁኝ ነው፣ እና እጅግ በጣም አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሼ እስክመጣ ድረስ መልካም ቆይታ ይሆንላችሁ።